እኔ እስከ ዛሬ ከምር ከምር አላወኩም ነበር ሩታ እንዲህ ሲታረክሱ ድራማ ነው ብዬ አላሰርኩትም፣ ከምሬ ነው። ግን ዛሬ ድራማ መሆኑን አውቄያለሁ። የመጨረሻ የመጨረሻ ማለት ነው። ሩታ ቀለበቱን አድርጋለች። አይታችኋል እናንተ? ይሄ የወረደ ነገር እንዴት እንደዚህ ድራማ ትሰራላችሁ? እና ታዲያ ምንድነው ያስለቀሰሽ እና ምንድ እያጠጣሽ ምንድን ነው? ድራማ ነው። ይ ያበጣሽ ተኛ አልጋ አታገኝም ማለ የሀገሬ ሰው ይሄ መቼ ማኢሳይቅ የምባለው ሰውዮ ቀለበትሽን አርጎልሽ አይደለም? ቪዲዮ ላይ ሲመጪ ቀለበቱን አውልቀሽ ቪዲዮ ጀርባ እያደረግሽ ነበረ ማለት ነው። አቤት እናንተ! ይሁን ይሁን፣ ቀጥሉበት። እና ለእናታችን በሰራ ነው እርዳታ ምክንያት አካውንታችን ላይ እንግዲህ ዋርኒንግ ተልኮብናል። ይኸው እንደምታዩት ነው። እንግዲህ ከዚህ በኋላ የምንሰራቸውን ቪዲዮዎች ዋርኒንግ ላይ ስለሆነ ሼር፣ ኮፒ ሊንኩን በደንብ ብትጠቀሙልን ደስ ይለናል። እንዲሁም ፎሎ ማድረጋቸውን እንዳታቆሙ አዲሱ አካውንታችን ነው። አካውንቱ ላይ የገባችሁ እዚህ ጋር የሼር ምልክቷን እዚች ጋር ኮፒ ሊንክ፣ ሼር ምልክቷን ኮፒ ሊንክ እያደረጋችሁ ሀያ ሀያና ሀምሳ ጉልናለን። እንወዳቸዋለን። ሩታ የምትያቸው ነገር አለ ወዳቸዋል። ሰላም፣ እንዴት ናችሁ? ሩታ እባላለሁ። ይሳቅ እባላለሁ። በጣም ነው የምንወዳችሁ እናንተ አትወዱንም፣ እኛ እንወዳቸዋለን። እንግዲህ በአንድ ጉዳይ ዛሬ መተናል። ትናንትና ለእናታችን በሰራ ነው እርዳታ ምክንያት አካውንታችን ላይ እንደምታዩት ነው እንግዲህ፣ ከዚህ በኋላ የምንሰራቸውን ቪዲዮዎች ዋርኒንግ ላይ ስለሆነ ሼር ኮፒ ሊንኩን በደንብ ብት እንደሰማችሁት ነው እንግዲህ፣ ወንድማቸውን በሊቢያ ታስሮ ይገኛል። በዚህ ሰዓት ማለት ነው። ይህን ዜና ለእናታቸው ሲያረዷት፣ እናትየው ደንግፊት አለባት። ለልጃቸው አንድ ነጥብ አራት ሚሊዮን ብር ተጠይቀዋሉ። የኢትዮጵያ ህዝብ የምናስቀምጥላችሁ ንግድ ባንክ፣ ሁላችሁም የቻላችሁትን እንግዲህ ከመቶ ብር ጀምሮ እባካችሁ እርዱን እንላለን። እናትየው አሁን በከፍተኛ ሕመም ላይ ስቃይ ላይ ይገኛሉ። ስለይ ምናገርበት

እኛ እኮ በሚዲያ እናውቃቸዋለን፣ በታሳዋውቁ ማለት ነው። ሩታዬ ማለት በብዙ ጊዜ በቱክቱክ አትመጣም፣ ግን ለዛ ይመስለኛል እና ኢሳይቅና ሩታዬ ዌልካም በቱክቱክ ብለናል። ግን ረዳት ለሰው ማለት ለተቸገሩ ነው። ጥሩ ነው መልካምነት፣ እንደዚህ መሰረት እኳን ጥሩ ነው። እና ቀጥሉበት፣ ጥሩ ጥሩ ነገሮች የማይዛችሁበት መጥፎኛ እንደግፋቸዋለን እኮ